ነፈሰበት የተባላችሁ ነው፣ ቶሎ ብሉ። እኔ እኮ ሙዝ በአዋዜ ቼርስ። ለመጨረሻ ጊዜ መናገር የምፈልገው ግን እኮ በእንጀራ ያላየ በላይ እንትን ልስጥሽ፣ ማለያት በጣም የምወዳችሁ ድንገት ከዚህ በኋላ ነው እንዲህ አይነት እሺ እስኪ ድራመሩ ይብላ፣ ይላል ና። ያካተሉ ድራመሩ እሱ ነው። በነገራችን ላይ እንወድሃለን። ቤቱን ስለምታፈርሰው ደግሞ ይበልጥ እንወድሃለን። እስኪ እባክህ <laughs> አይ እንደዛ ነው የተፈለገው። ካሁን በኋላ ምንም አይነት ነገር አልደበድብም። እሺ ብላውና፣ አሁን አንተን የፈለግን ለመሞከሪያ ነው። እስኪ ብላው፣ አንድ ግዴለም፣ ግመጣውና ታሪክ

ሰይፉ እንኳን ይሄን የሚያስበላው እንትን ነው፣ የጥሬ ስጋ ናፍቆት በሁለት ሳምንት በእናታችሁ አድናቆት ፈልጋለሁ።

ቃሪያ ብላበት ሰይፉ፣ ቀዝቀዝ ያደርግላታል። በነገራችን ላይ ሶፍቱ ብቻውን ቆማል። ምንም ቆይስ ንገ፣ አንድ ሺህ ዶላር። አዎ፣ ወይኔ! እናንተ ጀግና ኢትዮጵያውያን ነው። ላንቃ የሆነ ነገር መጣ። ለምንድነው?